ኢትዮጵያ በ1.59 ቢሊዮን ዶላር ዕዳ ከፍተኛ የአይኤምኤፍ ዕዳ ካለባቸው 10 የአፍሪካ ሀገራት መካከል ሰባተኛ ደረጃ ላይ መቀመጧ ተሰምቷል። የዓለም የገንዘብ ድርጅት አይኤምኤፍ ከፍተኛ ዕዳ ያለባቸው አስር የአፍሪካ ሀገራት ዝርዝር ከሰሞኑ ይፋ ያደረገ ሲሆን ኢትዮጵያ በ1.59 ቢሊዮን ዶላር ዕዳ ሰባተኛ ደረጃ ላይ ተቀምጣለች። ዝርዝሩ በ6.89 ቢሊዮን ዶላር በሚጠጋ እዳ በአንደኛ ደረጃ ላይ በምትገኘው ግብጽ የሚመራ ሲሆን ኮትዲቫር እና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ እዳ በመያዝ በሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ከእነዚህ ሀገራት በተጨማሪ አንጎላ፣ ጋና ዲሞክራቲክ

ታንዛኒያ ካሜሩን፣ እና ዛምቢያ በቀሪዎቹ ከፍተኛ የዕዳ ተቀባይ ሀገራት ዝርዝር ውስጥ ተካቷል። የአይኤምኤፍ ብድር በአጠቃላይ ለፋይናንስ መዳረሻነት የሚወስድ ቢሆንም እነዚህ ሀገራት ባለው ከፍተኛ ዕዳ ምክንያት የረጅም ጊዜ ዕዳቸው ላይ ጥያቄ የሚያጭር ሲሆን፣ በተመሳሳይ መልኩ ኢኮኖሚያዊ ችግራቸው እየተባባሰ መምጣቱ ነው የተመላከተም። በአንዳንድ የአፍሪካ ሀገራት የአይኤምኤፍ ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮችን እንዲጨምሩ እና የመንግስት ሴክተር በጀት እንዲቀንሱ ያስገደዱ ሲሆን ይህም ከባድ ማህበራዊ ነው ና ኢኮኖሚያዊ መሰሶችንም አስከትሏል። የዋጋ ግሽበት እየጨመረ ና የአገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ ያም የዕዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ የሆነ እንደሚገኝም ተጠቁሟል። በዚህ ምክንያት ኢትዮጵያን ጨምሮ ብዙ የአፍሪካ ሀገራት በጤና በትምህርት ና በመሰረተ ልማት ላይ መዋለ ንዋይ ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ ብሔራዊ ገቢ እንዲመድቡ እየተገደዱ መሆኑን ለመረዳት ተችሏል።